የምርት ውጤትን በሚፈለገው ደረጃ ላይ ለማብቃት የሚገጥመን ከሰብል ከተሰባሰበ በኋላ የሚደርሱ የሰብል ምርት ብክነት ነው። ይህንን ብክነት ለመከላከል ደግሞ በተለያዩ ጊዜዎች ስልጠናዎች የሚሰጡት እንደተጠበቁ ሆነው ዋናውና ትልቁ ነገር የሰብል አሰባሰባችንን ማዘመን፣ ቴክኖሎጂን የመጠቀም ስራዎች ሲሰሩ የሰብል ምርት ብክነትን ለመከላከል ምቹ ሁኔታ የሚፈጥር ነው። ከዚህ አኳያ ሰብል በሚሰባሰብበት ጊዜ መካናይዜሽንን መጠቀም በጣም ወሳኝ ነው። ከዚህ አንጻር አሁንም የመካናይዜሽን አጠቃቀማችንን ስንወስድ በሁሉም አካባቢዎች ተደራሽ መሆን ገና አልቻልንም። በዚህ ላይ ግን ምርት ብክነት ላይ እንዳይደርስ ከምንጠቀማቸው አንዱ በኮምባይነር የማሰባሰብ ስራ አለ። እነዚህ በክልላችን ውስጥ በተለይ ፖቴንሻል ባለባቸው አካባቢዎች እንደነ ምስራቅ ጎጃም፣ ምዕራብ ጎጃም፣ ኢቨን በጎንደር ማዕከላዊ ጎንደር፣ ምዕራብ ጎንደር እንዲሁም ደግሞ በሰሜን ሸዋ፣ ደቡብ ወሎም እነዚህ አካባቢዎች ላይ በስፋት የመጠቀም ጅምሮቹ አሉ። ከዚህ አኳያ ምርት ብክነት ላይ ጉዳት እንዳይደርስ አስቀድሞ እየተሰሩ ያሉ ስራዎች አሉ።